አለቀለት አቤል እና ጽዮን እንግዲህ እዚህ ደረጃ ላይ ይገኛሉ። ፂ ባትፈልግም ላግኛት ብሎ ዳግም እንዳገናኘው ካደረገ በኋላ ያን ጊዜ በጥፊ ስትመታው ፎቶ ቀርጾ ይዟት ነበር ለቢኒ ምላከላት። ያፊት ደግሞ አሁን ኤፍራታን አስገድዶ ከመድፈር የማይተናነስ ተሸክሟት መኝታ ከላስ ይዟት ገባ። እሷ ግን አትፈልግም። በጣም ያሳዝናል። እንግዲህ ያፊት ኤፍራታን ይዞ ወጥቶ፣ አልፈልግም እቤት በሆን ነው የሚሻለው ስትለው፣ አይ እንደዚ አዝነሽማ እቤት ውስጥ በፍጹም ትቼሽ አልሄድም። እንደዛ ከሆነ እኔም ስራዬ መተው አለቤ ማለት ነው አህላት። ከዛ ሳትፈልግ ተገዳ ወጣች። ቀውጥ ብላ ለብሳ፣ በዛውም ወክ ማድረግ ጀመሩ። እንዴ ለምንድን ነው ወክ የምናደርገው አለችው? ከዛ ሱም በቃ ግድ ነው አንዳንዴ በዛ ላይ መኪናዋ ደግሞ ቅርብ ናት፣ እዚች ናት። እናም አንዳንድ ሰዎች ምንምን የምትመስል ቆንጂ የሚስት እንዳለችኝ እንዳቁ ፈልጋለሁ። ለዛ ነው ከምናደርገው አለ። እሺ ብላ እየተጓዙ እያለ ናታንና ቢኔ ከኋላ መጡ። ያፊት ጌንን አቶ ናታ ይትነክ ሚስትህን ቀምቼ እንደዚህ የራሴ አድርጌ እየሄድኩ ነው ያለሁት አንተ ግን የትነህ አለ በሀሳብ ጭልጥ አለ። ያፊት የት ሄደህ ነው በሀሳብ ጠፋ አለችው። አይ የትም አላት። እናም ከዛ ምን አማራጭ አላት፣ አብራ የተጓዘች እያለ ናታን እንዳጋጣሚ ከኋላ ይታረጋቸው። ያፊት ሩጡ የኢፍራታን እግር ላይ ጫማዋን ለማሰር አይመችም፣ ችግሩ እግሯ ላይ ወደቀ። ግን ጫማው እኮ ሄል ጫማ ነው ምኑ ይታሰራል። ከዛም ናታንም ቅልበስ ብሎ ቢኒ ገትቶ ሱቅ አስገባው። ቢኒ ግራ ተጋባ። ምንድን ነው ናቶ አለ። ያምራል አደል? ቀዩ ወይስ ጥቁሩ አለው። ማለት አልገባኝም አለ። ከዛም ዝም ብዬ እኮ ነው በቀና ነውጣ ብሎ ይዞት ሄደም። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛላ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በፂ ላይ የተፈጠረው ነገር በጣም ከባድ ነው። ፂዮን የአባቷን ሞት ልትሰማ ወይም ደግሞ እንዳትሰማ ለማድረግ ቤዛ እውነት መልካምነቷ የተለየ ሆኗል። እናም ኤፍራታን ስለተለየ የሚያጽናና ደብዳቤ እንደተላከለት አስመስላ አጽናናች። እንዴ በቃ ይሄ ሰውዬ ምንድን ነው የሚፈልገው? ልጅቷን ወሰደ፣ ዝማል ነው ቀጠለ። ደግሞ አሁን ሌላ ነገር ያወራል እንዴ? ያማል እንዴ አለች ቤዛ። ናታንም እንባው ግጥም አለ። ምንድን ነው ወንድሜ በጣም ይቅርታ አለች ፂ ሌሊት ደግሞ አ? ምንድን ነው አለችና አፍጣ መመልከት ጀመረች። ቀጠለችና ያማልንድ ይህን የሚጠቀም ሰው አጠቃቀሙን ወይ ቃላቶችን ማስተካከል አለበት ብዬ አስባለሁ። ሰው ሚስቱን ሲነጠቅም ለካ ፈጣሪ አጽና ይባላል እንዴ፣ እኔ ማቀው ሰው ሲሞት ነበር አለች ቤዛ። ሉሊትን ታናደደችባት፣ አስፈራራቻትም ጭምር። ከዚያም በጣም ይቅርታ ወንድሜ እወክን አለቸው እቅፍ አደርግና አሁን ደዛ ነው ችግር የለውም አለ። ተናዶ ወደ ላይ ሲገባ ፂም በቃኒ ወንድሜ ጋር ሊሄድ ብላ ሄደች። ቤዛ ሉሊትን አስፈራራቻት። ፂወን ብትሰማ እመኝ የሚፈጠረውን እኔ አሳይሻለሁ አለቻት። ሉሊት ፈራች። ምግቡን ጥለው ሄዱ። ሌላው ነገር እንግዲህ ደግሞ ለፂወን ደውሎ እንገናኝ አላት። የኔ ቆንጆ የኔ ልዕልት አላት አቤል፣ ማልበል አላወቅኩም ሰውዬ አለችው። ከዛ በዓለም ላይ ለመጨረሻ ጊዜ ያገኘሽ ቆንጆ፣ የልጆችሽ አባት፣ የወደፊት የልጆችሽ አባት፣ ባልሽ፣ ቆንጆየው ልጅ ነኝ አላት ሰውዬ። አትጃጃልብኝ የማነችል ስልኩን ልዘጋው ነው ስትለው እንዳዘጊው አላት አትቻቻል ማንነትን ተናገር ስትልም፣ ይህኔ ቆንጆ እዩልሽ፣ ስልክሽን ቴሌግራም ላይ ቼክ አድርጊ፣ ለአንቺ የሆነ ቆንጅጌ ስጦታ ተልኮልሻል ሀላት። ስልኩን ስዘጋው አቤል ነይ ብሏት ነበር። ስልኩን ስዘጋው ቴሌግራም ላይ ስትሄድ የላክላትን ማመና ቃታት ከዚህ ቀደም ዳግም ያገናኛት ጊዜ ለትስ ሊሰማ ሲል በጥፊ እየመታቸው ነበረ። እሱ ግን የተመታውን ፓርት ቁርጦ የሳመች የሚመስለውን ይዞባታል። አሁን ወንድሜ ሳይሰማ ምን ማድረግ አለብኝ? ይህኔና በላኩልሽ መሰረት የምንገናኝበት ቦታ ነ አላት። ዳግምና አቤል ቆጭ ብለው ነበር። ፂዮንም ተጨናነቀች። ሰራህልኝ በማለት መሬት ቁጭ ብላ ማለቀሰች። ይህን ጉድ ወንድሜ ከማየቱ በፊት ሄጄ ማስተካከል አለብኝ፣ ፂ አስቢ አስቢ አለች እና ሄደች። እዛ ስትሄድ አቤል ገና በቁሙ ሻፈደ። ሲያያት ዳግም ደነገጠ። ምንድን ነው ፂ ሆን እኮ ወደኛ እየመጣች ነው አለው። ቁጭ በል ቦቧቃ አለው። ከዛም ቁጭ አለ። ከዛም ፂ መትሽ እንዴ፣ እንደት ነሽ? አላት። በቃ እኔ ልሄድ አለ ዳግም። እንደት ናችሁ? ሰላም ናችሁ? ዳግም ቁጭ አትልም? እንደ ትንሽ አብረናት ቆይም፣ አለችው። አይ እኔ ልሄድ አለ። ከዛም ዳግም ምንድና ያረከው? በህልሜ ነው። አረፈርሽ ደግሞ ቆንጆ እየሆነሽ ነው የመጣሽው እንደዚህ ሽቅርቅር ብለሽ አላት። ግን ለዳግም እንዳይደገምሽ ማርፈድሽ አላት። ከዛም ዳግም ይሄን ስለሰማ ጆሮዬ ነው አይኔ ነው ዳግም እንዳይለመድሽ አላት። እኮ እያለ ዳግም ከዛ ቦታ ለቆ ወጣ። አቤላ አሁን በጣም እየሳማት ለመቅረብ እየሞከረ ነው። አሁንም ያንም ፎቶ አንስቶ ለቢኒ ይላክለት። በጣም ያሳዝናል። ኤፍራታ ደግሞ እንግዲህ ያፊት በእርግጥ እሷ እንደምትፈልገው ስለሄደላት ደስ ብሏታል። ና ያብረን እንውጣ ሲላትም አልወጣም ስትለው ግዴታ ነው አላት። አንተም ስራ ሄድ እኔ ከቤት አልወጣም ስትለው የእኔ ንግስት ግዴታ ዛሬ መውጣት አለብሽ፣ እዚህ ቤት ውስጥ ጥየሽ ከርኩኝ በዚህ ድብርት ላይ እማይሆን ነገር ነው። በዛውም ደግሞ ምን አይነት ቆንጂ የሚስት እንዳለች ማወቅ አለባቸው አንዳንድ ጓደኞቼ አላት። ከፈረድክሽ ብላ ምግብ በልተው ወጥተው ሄዱ። ግን ከመሄዳቸው በፊት ስራ ቦታ ድርጅቱ አብሬ ነው የሚሄደው? አለችው አይ እሱ እንኳ ለጊዜው አይደለም ሌላ ቀን ባይሆን አላት። እሺ አለች። መኪና ላይ ጠብቅሻለሁ ቶሎ አነሳስተሽው ነይ አላት። ምግብ እየበሉ ነበር። አነሳስታ ሄደች። ከዛም ወክ እያደረጉ እያለ በእግራቸው መሄድ ጀመሩ። ለምንድን ነው በእግራችን የምንሄደው መኪና እያለ አለችው። እንዴ ውክ ና ድርግ ብዬ ነው ፈታ እንድትይ፣ በዛ ላይ ደግሞ ቆንጆ የሚስት እንዳለችኝ አንዳንድ ሰዎች እንዳቁ ፈልጋለሁ አላት። ናታን እና ቢኔ ዘው ዘው እያሉ መጡ። አይገርም ናታን አያቸው። ናታንን ሲያይ ያፊት በርከክ ብሎ ኤፍራት እግር ላይ ወረደ። ኤፍራታም ደነገጠች። ከዛ በፊት አቶ ናታን ሰለሞን ናታን ነክ! የት ነክ ሚስተን ቀማው። አሁን አንተ በምትላወስበት ሰፈር ይዣት እየተጓዝኩ ነው በማለት በሀሳብ ራቀ። ኤፍራታ ደግሞ ያፊት ምን ሆነሃል አለችው። ከዛም ምንም ምንም አለ። እንግዲህ በሚያሳዝን ሁኔታ ፂዮን እዛ ደርሳ ተመልሳ ስትመጣ ናታን ና ቢኒ የሆነ ሱቅ ይዞት ገባ። ከዛም ናቱ ምንና ነው በሰላም ነው አለ ያምራል አለ ናታን። ምኑ ቀሚሱ ቀዩ ወይስ ነጩ? አረ ናታን ስለምን ነው የምታወራው? አለ ቢኒ። ከዛም ወጥተው ዝም ብዬ እኮ ነው የመጣሁት አለና ወጡ። ቢኒም ቤቱ ሄዶ ናታንን አሁን አገኘው ያፊት እያለ እያለ ቢኒ ያልጠበቀው ነገር ተላከበት። ተፂ ጋር የዋለውን ውሎውን ለቢኒ አቤል አላከለት። ቢኒ ያንን ሳይ እንደ ሴትዬ ብሎ አለቀሰ። በጣም ተናደደ፣ ውስጡ ተቃጠለ። ያሳዝናል፣ የወንድ ልጅ እንባ ፂዮን ቤት መታ። እንግዲህ ወንድሜ አልመጣም እንደ እያለች እየተንሸዋከከች መንጣት ጀመረች። ቤዛ እታች ሳሎን ነበረች። ዜ መን እየረገሽ ነው አለች፣ ብላ ደነገጠች። ና ቤዝ ወንድሜ አለ እንደ አለቻት፣ አልመጣም ከውጭ አለች ምን ሆነሽ ነው? አሁን የጠየኩሽ መልሽ ላይ ስትላት፣ ቆይ ልብስ ልቀይር እና መጥቻ ወራሽ አለሁ አለች። ልብሷን ልትቀይር እንደሄደች ናታን መጣ። ፂ የለችም እንዴ? ብቻሽን ለምን ተቀመጥ? ቤቱ ጭር አለ አላት። አዎ ፂ ላይነች ትመጣለች፣ አሁን አለችው። እሺ አለ። ፂ ስትመጣ ወንድሟ መታ፣ እሺ ወንድም ይመጣ አለችው። የት ሄደሽ ነው አላት አለው፣ እዚሁ አለች። ከዛም ላፕቶፒን አምጭልኝ ሲላት፣ ቤዝ አምቻም አምጭልት እኔ ውጭ ላይ የምሰራው ነገር አለ አለች። ምንድን ነው አላት። ውጭ የምሰሪው ከእኔ የበለጠ ነው፣ አስቸኳይ ነው አላት። አሁ ወንድሜ፣ በቃ ታዋት፣ እኔ አመጣለታለሁ፣ ሂጂ አለቻት። ጽዮን ውጭ ወጥታ መንጎራደድ ጀመረች። ከዛም ቢኒ በንዴት ሲደውል ስልኳን አታነሳም። በሀሳብ ተውጣለች። ምን ማድረግ ነው ያለብኝ እያለች እያሰበች ነበረ። ከዛም ቢኒ በጣም እየተናደደ ስልኩን አንሹ፣ ስልኩን አንሹ፣ አንሹ፣ አንሹ እያለ ነበር። ከዛም ፂዮን ከሀሳቧ ነቅታ ስልኳን ስትይዘው ብዙ ጊዜ ተደውሏል። ይሁ ይህ ሁላ ስልክ ሲደወል የት ነበርኩኝ በማለት ራሷን ጠየቀች። ከዛም ቀጠለች እና በጣም እያዘነች ወይም ደግሞ ያሳለፉትን ስለ ትውውቃቸው በሙሉ ማስታወስ ጀመረች። ቢኒም ከፂ ጋ ያለውን ሁኔታ ያሳለፉትን ታይም ማስታወስ ጀመረ። አሁን መነጠቁ አሳበደው። ቻናሉን ሰብስክራይብ እያረጋገ